ሰላም አሌይኩም፣ ራህመቱላሂ ወበረካቱ ውድና እየተከበራችሁ የሙ ቤተሰቦች እንዴት ናቸው? ሰላም ናቸው። ያህለንነውሳያለን የምር እኔ እንጃ አይችልኝ። ትናንት እንዴት እንዲያስለቀሱኝ ልጆች ልነግራቸው አልችልም። የምር እራሴን እስከሚያመኝ ማለት እኔ እንጃ። አስባችኋል? አንድ ሰው እንግዲህ ሙቷል፣ ተቀብሯል ተብሎ ቀብሩ ላይ ስሙ ተለጥፎ የታየ ሰው እንግዲህ እንዲወጡ ሲመጣ ከምንም በላይ ነው። የምር እንጃኛ ሰዎች እንጃ፣ ምድር ይተፋቸዋል። ወላሂ በጣም በጣም ነው ያሳዘነችን። የምር ግና በወሬው ወዝናው ወዝን ነው ፍልጥ ይሞታል። ሆላ እንደዚህ ሆነ። እስቲ እንዴት በአካል ስታገኘው፣ እንግዲህ የሞተን ሰው በአካል ሲገኝ፣ እንግዲህ ሞቷል ተብላው ተረርተው ለቅሶ ተቀምጠው አስበችውታ ህዘን ተቀምጠው ጥቁር ለብሶ እንደገና ቀብር አይተው ቀብራው ላይ ስሙ ተጥፎ በጣም ይከብዳል። የምር

እንግዲህ አታለው በዛ ብሎ ወዝ ብሎ ብቅ ሲያረጉት ድንጋጤዋን ተመልከቶ ሁኔታዋን ተመልከቶ ይምር ዲንጣዋን ብሰው በተለይ እንጃ ፈለኩ ኮል ፈለኩ ብቦታ እኮ የለም በገዲያ መርኩ በዛ መርኩ በዛ ስትል በጣም ታሳዝናለች። እንግዲህ እንኳን አይደለም የሚዋደድ አብሮ ያደገ አንድ ጦጣውቶ ያደገ ልጅ ቀርቶ እናቱ እናፋ ማጣና አይተኛ እንጂ ሄልሽ አንድ ጦጣውቶ አብረው አርገዋል አይደል እንዴ? የምሬ ነው። ስለዚህ አይጠቀሙ ነው ያ ሰዎች መቼም አይጠቀሙ፣ አይጠቀሙ ምን እንደሚያጋጥማቸው በእነሱ ጊዜ ተመልከቱ፣ እንዴት እንደምኮን ከዛ እናቴ ቱል ሞት መጣለች ስትባል በቃ አንጀቷ ገብቶ እንዴት ልኮን ነው፣ በቃ እናቴ ትሞታለች አለች ማለት በሽታ ላይ ወደቀችው። በሱ የተነሳ ነው እናቴ ገዲያም ይሄን ያህል ጊዜ ነው የከረመችው የኖረችው። ያን ያህል ጊዜ ተሱ ሞተተተባለ ጀምራ ነው በሽተኛ የሆነችው እናቴ አለች። አስባችሁታል ነው ሰውዬው የራሴ ይጠቅመኛል ያለው ሰው። ልጅን ያህል ነገር አምጦ መውለድ ብቻ እኮ አይደለም ጎበዝ፣ እንዲህ ማሳደግ ክፉ ነገር የለም። እንዲህ ማሳደግ፣ እንዲህ ማሳደግ ክፉ ነገር የለም። እና እንጃ፣ እኔ እንጃ፣ በጣም ነው እምባይ መቋቋም ያቃተኝ። የምሬ ነው። ሰው ለሆነ ሰው ደግሞ ነው፣ ሰው ለሆነ ሰው አስባችሁታል እሷን እያሰቀሱ እነሱ ሲስቁ ባቆዩ ጎርፋ ሰጠሪ ሞላል ይሏታል። ምን ይላል ይሏታል። ምን ይላል ይሏታል። በዚያ ሲሏ በዚ ሲሏት እስካሁን ማለት ነው። ነገር ግን ቁም ነገሩ ላይ ተመልከቱ እንግዲህ እና በጣም በጣም ያሳዝናል። ምር አስባችሁታል ይቻል

ፖሊያ ይበጥላት መከፋት አይደረስኝ። ያለንበት ጊዜ በጣም ያሳዝናል። ያለንበት ወቅት በጣም ያሳዝናል። እንደ ዱሮ እኮ ቤተሰቦቻችን እኮ ይምር የሰው ሰው እየያዙ ገበሬ እያሉ በቃ ሴት ልጅ እየያዙ እያሳደጉ አብረው ንብረት እየሰጡ ጥሪት እየሰጡ እንዲህ ቤተሰብ አርገው ተየትም አይታወቁትን የድሃ ልጅ እያሳደጉ አብረው በስማቸው እያስጠሩ ያኖሩ ነበር። አይደለም ይሄን እንኳን ስንቶና ያሳደገችው ሊቀርቶ

አባት የሰራውን እኔ ምና አለው ካለቹ። አሁንም እቺ ሰዎች ለልጆቻቸው ምን ጡር እየሰሩ እንደሆነ ምን ጡር እየሰሩ እንደሆነ፣ ወይ ለልጆቻቸው ወይ ለልጆቻቸው ምን እንደሚፈጠር ያውቃሉ፣ ምን እንደሚፈጠር ያውቃሉ። እንጃ ያልሞተን ሰው ሞቶልሻል ብሎ ማስረዳት፣ ሞቶላችኋል ተብሎ ማስረዳት፣ ባዶ ሳጥን ቀብሮ ግን እንጂ እኔ ሞኝነት የሞኞቹ የድሮቹ የሞኞቹ ሰዎች አሉ። ወይም ደሞ እኔ ምን እንደምል ራሱ ማለው እየጠፋኝ ነው ማለው እየጠፋኝ ነው የምል የድሮቹ የሞኞቹ ሰዎች አሉ። እንደዚህ አይጠናባቸውም። በሞኝነት እንጂ በክፋት አይደለም። እንደዛ የሆነ አንድ አንድ ነገሮች ቢያረጉ ዋሻ ይገፋሉ ይሉ ነበር ድሮ። በሰፌድ ዋሻ እየገፉ ጣጣጣጣጣ ዋሻው ይሄ ሆዲ ሆዲ ሆዲ ሆዲ ይላሉ፣ ይላሉ ሲሉ ሰማ ነበር ነበርና በጣም ከባድ ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውዲና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ አሁን የመሰለች የዲንች ወጥ ሰርቼ እንጀራ እየበላሁ ነው። ኑን ብላ እራታችን እንጀራ ነው እንጀራ ኑን ንብላ እያልኳችሁ ነው። የድንች ወጥ ናት፣ ትክን ባለች በኢትዮጵያ በርበሬ የኢትዮጵያ በርበሬ እንግዲህ ሽታዋ ብቻ ብታውም ልበላችሁ ስትጣፍ ስትጥም ረብተክና አርጌ ብቻዋን ሰርቼ በድንች ብቻ እና እንጀራ ደግሞ አንድ አንድ ቀን ምን አባቱን ሰድ የቃኑ ማለት ነው እንዴ፣ ረበናታችሁ ምን አባቱ ዱኒያ ነው እኮ አልንና ማለት ነው። እንጀራ አስመጣንና ከዛችን የድንች ወጥ ርትክና ረግና ሰራን። ያው ዶሮ የሚሰራ ነበር፣ በነገራችን ላይ ምናምን ምናምን በቃ ስንፍናችም ያው እንዲያለ ታቅፈን ስንፍና ታቅፈን የለ ስንፍና በጣም ገልቦናል ነው፣ እዚህ ሀገር ለነሱ ስራ ሲሉን አይፍጥነታችን አይ ፈጥነታችን፣ ይሄን ስሩ ይሄን ስሩ ሲሉን አጨማልቀን ለመስራት አይ ፈጣጣናችን ለነሱ ማለት ነው። ለኛ ግን ለሆዲያችን ሲሉን ስንፍና ተጫውቶብናል። ዶሮ መስራት ጥሩ ነበር በነገራችን ላይ ነገር ግን ዶሮም አልሰራሁም ዶሮም ለመስራት አልታዴልኩም ለየትኛው ልቤ በቃ ገሪቶች እና ምታፈጥነው ስለሆነ ድንቿን ከተፍ ከተፍ ከተፍ አርኩና ሽንኩርቷን ቆላ ቆላ ቆላ አድርጌ ከዛ ቲማቲሟን ምናምን አረኩኝና አድርጌበት ይሆን ቲማቲም አለ ኋላ ኧረ ቲማቲም አረጌ ነው እንጃ አላረኩም ባካችሁ ቲማቲም አላረኩ በርበሬ ስላለው ማለት ነው ከዛ ቃሪያዎቹን አረኩኝና ተክ ተክ አረኳቸውና ከዛ ታረኩ በኋላ ምን አረኩኝ? እንጀራዬን ከፍሪጅ ወጣ አረኩና ፍሪጅ ያሰድረው ነበር። ተዛ ሞቃ አረኩት ጊዜ እናቴ ትኩስ እንጀራ ሆነ። እንግዲህ የጀሶም ተሆነ፣ የጀሶ ምን ብሏል? አዲስ አበባ ተስተዋውቀ ነው የጤፉ እንጀራ 30 ብር ነው አለ። የጀሶ የጀሱ 25 ብር ነው አለ። ሶስተኛው ደግሞ የምንድን ነው? ሶስት ነው ሶስት ቀይጤፍ ቀዩ እንጀራ ሀያ አምስት ብር የጀሶ አስራ አምስት ብር። እናምን ተመልከቱ እንግዲህ አስባችሁታል። እኛ ሀዲ አስራ አምስቷም ነው ምበላው የጀሷችንን። ማለት ስተውፍርላ ይላል ጌታ። እየሸከኩ እየበላሁ ራሱ ጤና ሰጠኝ፣ ሸኩም እዛው አደረሰ። የምሬ ነው ሸከካለ። ጥሎብኝ በሰይ ምልምልና አላገኝም ብዬ ምልምልና። የግዢ እንጀራ አልበላም ብየም ይየም የግዢ የሆቴል ቤት ስጋ አልበላም ብየም ይየም ይየ። ያው ነኝ እዛው መልሼ ማድረግ አይቻልም። ማኛቸውም ሰብስክራይብ ላይክ እያደረጋችሁ ውድ ቤተሰቦቼ፣ እንብላ እንብላ እንብላ እንብላ። እሺ ሰምታችኋል። ነገር ግን ማለት ነው

እና ተተመቻችሁ፣ ደግመሽ ደግመሽ ብይ በሉኝ። ተተመቻችሁ፣ ደግመሽ ደግመሽ ብይ፣ ይመችሽ፣ ላፋያ ለጤና በሉኝ። ካልተመቻችሁ ደግሞ ተውት፣ ችግር የለውም። እኔ ምን አደርጋለሁ መሰላችሁ ያለችው እንደነገሩ ነገሩ ጨርሼ እንጀራ የሚባል እንዳልበላ ሆናለሁ ማለት ነው። ታልተመቻችሁ ይመቻላ የኢትዮጵያ ምግብ፣ እምየ ኢትዮጵያ፣ እምየ ኢትዮጵያ፣ የኢትዮጵያ ምግብ ያልጣመ የማሊ ጥም ነው ወይ ሆ ወይ ዲፍረት ያውም በድንች ወጥ ጎመን ይሰራ ነበር፣ ግን ራስቸው ነው እንጂ ጠቀል ጎመን። ጠብሸ መርጥ ወርጥና ግን ብቻችሁን ትኮኑ። የምሬን ነው፣ አሁን እየቀለድኩ ነው። በነገራችን ላይ ግን የምሬን ነው። ብቻችሁን ትኮኑ። ለምን እንደው ግን ለራሳችን የሆነ ነገር ሰርተን ማንበላው? ሁሉም እንደ እኔ ነው። ግን የምሬን ነው። ወላይ የሆነ ሰው እኮ ተመጣ በቃ ነገር ያስፈልገኛል ወይ መተው ቤቱን የሞሉታ ሰዎቹ ወይ ሰዓት ያልፋል

ጓላ ነሳ ሁላችሁም ፎቶ እንግዲህ ያላ የሆናችሁ ስስት ነው። ሳስቻለሁ መሰል ያላ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እስታየት